ሰላም ውድ ተመልካቾች፣ እንዴ ናችሁ? ዛሬ ቆንጆ መኮሮኒ በሻሜል አሰራር ይዘ መጥቻለሁ። ተከታተሉ፣ ትወዱታላችሁ። በመጀመሪያ የተከተፈ ሽንኩርታችንን እናደርጋለን። ከዛ እሚ ተወሰነ ዘይት እናደርጋለን። እኔ የተጠቀምኩት ሁለት ሽንኩርት ነው። ውድ ተመልካቾች ዘይት አታብዙ፣ እንዳያችሁት እኔ ብዙ አልተጠቀምኩ፣ ምክንያቱም ዘይት ለጤና ጥሩ አይደለም። እንግዲህ በዚህ መልኩ ሽንኩርታችን እየበሰለ ነው። እኔ ከትፌ ያዘጋጀሁት ስጋ አለ። ማንኛውም ሰው ኦብን ያለው ሰው ማንኛውም ሰው መስራት የሚችለው መኮሮኒ ነው። እንደ አማራጭ ይሆናችኋል። ዲቅቅ አርጋችሁ ልክ እንደ ክትፎ ተከተፋችሁት በኋላ እሱም መስራት ነው ማለት ነው። እኔ ከትፌ ያዘጋጅቸው በረዶ ቤት አስቀምጨው ነበር። እንደዛ ነው ከነ በረዶ የጨመርኩት። ይህ እስከሚበስል እዚጋ ክሬሙን እንሰራለን። የተወሰነ ተወሰነ ዘይት እንጨምራለን። ውድ ተመልካቾች ዘይት አታ ብዙ እንዳልኳችሁ በነገራችን ላይ ቅቤ የምታገኙ ሰዎች አትክልት ቅቤ ሊሆን ይችላል፣ ቅቤ የገበታ ቅቤ ሊሆን ይችላል። በሱ ተጠቀሙ። የገበታ ቅቤ ኢትዮጵያ ውስጥ በተለይ ወደ የገጠሩ አይገኝም፣ ግን እንደዚህም በዘይት መስራት ይቻላል። ሶስት የሾርባ ማንኪያ ዱቄት ጨምር ያለው ትንሽ። ዘይቱ ሞቅ ሲልልን ነው ዱቄታችንን የምንጨምረው። ከዛ በዚህ መልኩ አብረን ምስ እናደርገዋለን፣ ዱቄታችንን በዘይቱ ማለት ነው። እንደ መጥበስ እንጠብሰዋለን። እንደዛ አድርገን በደንብ አድርገን እንጠብሰዋለን። ከዛ ውሃ ስንጨመር ትንሽ ትንሹ ነው ውሃ መጨመር ያለብን። አንድ ጊዜ ውሃ መጨመር የለብንም። አንድ ጊዜ ከጨመርንበት ይጓጉልብና፣ ለዛ ትንሽ ትንሽ እያደረግን ውሃ ጠብ እያደረግን ሽት እናደርገዋለን። ከዛ አይጓጉልም። አሁን እንደዚህ በደንብ ካሾት በኋላ ውሃ ጠብ እያደረግኩኝ አቀጥ ነዋለሁ፣ ማለት ነው። ውድ ተመልካቾች እንዳልኳችሁ አንድ ጊዜ ውሃ ድርቅም እንዳታደርጉበት። እንደዚህ በደንብ ከጠበስ ነው በኋላ አሁን ትንሽ ውሃ ጨምርበትና እንደዛ አማስሏለሁ፣ ትንሽ ትንሽ እየጨመርኩኝ። ቀላል ነው፣ እንዳይጓጉል ነው እንጂ ያው አጥቤት እንደምንሰራው እንደ አጥቤት ነው። አጥቤት ያው የፈላ ውሃ ውስጥ አድርገን ወይም በሞቀ ውሃ በጥብጠን ነው የምንሰራው። የኛው ግን ቅድሚያ በዘይቱ መጥበሱ ቆንጆ ነው። ቶሎ እንዲበስል ያደርግልና ሊጥሊጥ እንዳይል ይረዳናል ማለት ነው፣ ቅድሚያ ስንጠብሰው በዘይቱ። ስለዚህ እንደምታዩት ትንሽ ትንሽ እያደረግኩኝ እኔ እያዋሀድኩት ነው። እንዳልኳችሁ የገበታ ቅቤ የምታገኙ ሰዎች በገበታ ቅቤ ወይም በአትክልትም በአትክልት ቅቤም መጠቀም ትችላላችሁ፣ እንዲሁም ደግሞ በዘይት ማንኛውም በትንንሽ ከተማ ያላችሁ ሰዎች ሽንኩርታችንን እንዳሉ ምንድን ነው ስጋችንን እንዳልኳችሁ ድቅቅ አድርገን እንደ ክትፎ ስጋ በመስራት ከዛ ማንኛውም ቤት መቼም ጎረቤትም ሊሆን ይችላል የሚሸጥ ወተት አይጠፋም። ከዛ በወተታችን እንሰራለን ማለት ነው። ሌላ ብዙ ግብአት እንደዚህ አያስፈልገንም። በቀላሉ የሚሰራ ነገር ነው። እንግዲህ እንዳያችሁ ትንሽ ትንሽ ውሃ እያደረግኩኝ እያዋሃርኩን ነው እና ማንኛውም ኦብን ያለው ሰው እንደዛ አድርጎ በቀላሉ መስራት ይችላል። አሁን እንደዚህ ወተት እየጨመርኩ ደግሞ ካሁን በኋላ ወተታችንን እየጨመር እንናዋህዳለን። በነገራችን ላይ ወተት ካገኛችሁ በወተት ብቻ መስራት ይቻላል። ምንም እንትን ሳጨምሩ ውሃ ሳጨምሩ ወተት በብዛት ማታገኙ ሰዎች ደግሞ የተወሰነ ውሃ የተወሰነ ወተት አድርጋችሁ መስራት ትችላላችሁ። እንግዲህ እንደዚህ በዚህ መልኩ ሳይጓጉል እየበሰለ ነው ትንሽ ከዛ የተፈጨ ቁንዶ በርበሬ እንጨምራለን። ውድ ተመልካቾች እዚ ጋር ደግሞ የሆነች ገውዝ የምትባል ነገር ለበርበሬ የምንጠቀማት ትንንሽ ፍሬ ያላት ነገር አለች። እሷን በመፈቅፈቂያ እንፈቀፍቃታለን። ተፈቶ የተዘጋጀ ካላችሁ ዱቄቱን እንጨምራላችሁ። እኔ ግን ገውዝ ብቻውን የተዘጋጀ ስላልነበረኝ እንደዚ አድርጌ ከላይ እፈቀፍቅበታለሁ በጣም ነው የምትጣፍጠው፣ ችገውዝ የምትባለው ሽታዋም በጣም ይጣፍጣል፣ ጣሙም ደግሞ ይጣፍጣል። ለዛ የተወሰነ እንደ ፈቅፍቅ ጨምሬበታለሁ። እዚ ጋ ውድ ተመልካቾች ከሰራ ነው ክሬም ላይ ለብቻ ቀንሼ አቀዝቅዣዋለሁ። ቀዘቀዘው ላይ እንቁላል እንጨምርበታለን፣ አንድ እንቁላል ለምን እተኩሱ ላይ ወስድን ከጨምር ነው እንቁላሉ ብስ ሌልና ይጓጉልብናል። እንደዚህ ሲሆን ግን አሁን አያችሁት እንደዚህ ስላዋህርኩት፣ አሁን ደግሞ ትንሽ ከዛ ከሞቀው ደግሞ ጨምርበታለሁ ማለት ነው። ከሰራ ነው ክሬም አሁን እንደዚህ ሲሆን አይጓጉልም። መጓጉል ሳይሆን እንቁላሉ የሆነ እንቁላል ፍርፍር አላደል እንደ እንቁላል ፍርፍር እንዳይሆንብን ነው። አሁን ደስ ስናዋህደው እንትን አይልም፣ ፍርፍር አይሆነም። በቃ ቀጥታ ክሬም ይሆናል ማለት ነው። ስለዚህ አንድ እንቁላል ተጠቅሜ ያለው እንዳያችሁት ቆንጆ ሆኖ ተዋህደዋል ማለት ነው። እንግዲህ መጀመሪያ ላይ ያደረግነው ስጋችን እንደዚህ በስሎልናል። በረዶ ለቆ ያን እስከምንሰራ ድረስ ይሄ በስሏል። እዚ ጋ ነጭ ሽንኩርት ቅርታ ነጭ ሽንኩርትን የተጠቀምኩ ነጭ ሽንኩርትና ዝንጅብል የተፈጨ እዚ ጋ የተፈጨ ቲማቲም ጨምር ያለው ውድ ተመልካቾቼ፣ በምንድነው በሰልሳ መጠቀም ትችላላችሁ። ሰልሳ ማለት የቲማቲም ድልክ በቲማቲም ድልክ መጠቀም ትችላላችሁ፣ ወይም ደግሞ እንደኔ በቲማቲም ብቻ መጠቀም ትችላላችሁ። ሰው ግዴታ ሁሉን ነገር ማሟላት የለብንም። ቤታችን ባፈራው ቤታችን ውስጥ ባለው ነገር መስራት አለብን። ቁንዶ በርበሬ ጨምሬ ያለው ውድ ተመልካቾች፣ እዚ ጋር ደግሞ ከሙን ምናምን አንድ ላይ ይህን ሰባት ቅመሞች የተፈጩ አሉ አይደል? እነሱ ናቸው። እነሱን የጨመርኩት እንግዲህ እና አብረን እናዋህደዋለን የምንፈልገውን ያክል ጨዋችንን ጨምረን አብረን እና እናቀላቅለዋለን። መጨረሻ ላይ እኔ ሩዝሜሪ እርጥብ ሩዝሜሪ ተጠቅም ያለው እንግዲህ ክሬማችን መጀመሪያ የሰራ ነው ክሬም የተወሰነ እንደዚህ እንጋግርበት ምንድን ነው የምናበስልበት ሰርቪስ ላይ እናደርጋለን። ከዛ ንደ ስከ ካደረግን በኋላ የተቀቀለ መኮሮኒ አለኝ በጣም ፍርስ ብሎ ሳይበስል የተወሰነ የበሰለ መኮሮኒ ማንኛችንም መኮሮኒ እንደምንቀቅለው ቀቅለን እሱም ማድረግ እንችላለን። በዚህ መልኩ እናዳርሰዋለን። ዳርስተዳር ውድ ተመልካቾቼ መቼም ሁላችንም መኮሮኒ መቀቀል እንችላለን። ለዛ ነው ያላሳየኋችሁ። ከዛ የተወሰነውን መኮሮኒ ከታች እናደርገዋለን። ከዛ መሀል ላይ ደግሞ ያዘጋጀነውን ስጋችንን እንጨምራለን ማለት ነው። እንደዚ ካስተካከልነው በኋላ እንግዲህ እንደምታዩት ስጋውን በዚህ መልኩ የሩዝሜሪ ቅጠሉ ነው ያነሳሁት። ትንሽ ቆየት ሲል ሩዝሜሪ ቅጠሎቹ ስለሚራገፉ ስለሚረግፉ ከግንዱ ላይ ለዛ ነው የለቀምኳቸው። እንግዲህ በዚህ መልኩ እንደዛ አድርገን እናስተካክለዋለን። ውድ ተመልካቾቼ እና ማንኛውም ሰው አንዳንድ ቀን መችም ያምረናል ለየት ያለ ነገር ከእንጀራ ውጭ። ለዛ እንደ አማራጭ ይሆናችኋል። የዳቦ መጋገሪያ ኦብን ካላችሁ ቀላል ነው አሰራሩ። አንዳንድ ጊዜ ለልጆችም እንደዛ አድርገን ማታ ብናዘጋጀው ጠዋት ትምህርት ቤት ይዞ ለመሄድ ቀላል ነው። ሞቅ እናደርገውና ትኩሱን ይዘውት ቢሄዱ ለምሳ ይሆናቸዋል። ከዛ እንግዲህ የሰራነውን ክሬም ከላይ ጨምርበታለን። በጣም አታቅጥኑት። በጣም ከተቀጠነ ወደ መኮሮኒው ወደ ውስጥ እየሰረገ ይገባና ከላይ ብዙ ላይ ይታይ ይችላል። ስለዚህ ትንሽ ወፈር አድርጉት እና እንዳያችሁት በዚህ መልኩ እናስተካክለዋለን። ሁሉንም ልብስ እናደርገዋለን። ከላይ ምናምን ብዬ ስላችሁ እንግዲህ ኢትዮጵያ ላላችሁ ሰዎች እንደዚህ በቀላሉ ተጠቀሙ ነው ውጭ ሀገር ያለ ሰው ሁሉን ነገር ስለሚያገኘው የተፈጨ ስጋ አለ፣ ሁሉ ነገር ስላለ ክሬሙ ምን ስላለ ቀላለውን ለእናንተ። ግን ኢትዮጵያ ላለን ሰዎች ደግሞ እንደዛ አድርገን መጠቀም እንችላለን። ቺዝኔ የጨመርኩበት የነበረው ከላይ መጀመሪያ ላይ ከላይም ከታችም ለኩሼ እንደዚህ ቆንጆ ሆኖ በስሏል። ማታ ላይ ስለነበረ ትንሽ ቢጫ ሁኖ የምታዩት የመብራት እንትን ነው እንጂ መጀመሪያ ላይ እንዳያችሁት ነጭ ነው። ማታ እንደሱ ቆርሰው የመብራቱ እንትን ነው፣ ነጭ አደረገው። እንደዛ አድርገን መቁረስ እንችላለን። ከዛ ቀስ አድርገን እናወጣዋለን። ሲቀዘቅዝ ነው ደግሞ መቁረስ ያለብን ውድ ተመልካቾች። ትኩሱን ካነሳ ነው ፍርስርስ ይላል። ከዛ እንዳይፈራርስብን ቀስ አድርገን እንደዚህ ከቀዘቀዘ በኋላ እናወጣዋለን። ይው እንደዚህ ቆንጆ ሆኖ ወጥተዋል። እንብላ ብያለ ውድ ተመልካቾች በጣም ነው የሚጣፍጠው። እንዳልኳችሁ ቺዝ ማታገኙ ሰዎች ቺዝ አለመጨመር ትችላላችሁ፣ ግዴታ አደለም። ምንም አካባቢ ይሸጥ ስለነበረ ወይም ደግሞ ቤት ምን ስለማዘጋጅ